በዛሬው ዝግጅታችን እንግዲህ ዘንላችሁ የመጣ ነው መረጃ እጅግ በጣም አንገብጋቢ እና በተለይ ደግሞ አሮጌ ተሽከርካሪ ያላችሁን እንዲሁም ደግሞ አሮጌ ተሽከርካሪ ለመግዛት የምታስቡት እህት ወንድሞቻችን እንግዲህ በሙሉ እናንተን ይመለከታል ይኸውም ደግሞ መንግስት ከሰሞኑን አዲስ በአሮጌ ተሽከርካሪዎች ዙሪያ ያወጣው አዲስ መረጃ አለ ይህንንም መረጃ ደግሞ ተግባራዊ ከማድረጋቸው አንጻር ምን ያክል ተጠቃሚና ምን ያክል ደግሞ ተግባራዊ ሊያደርጉ እንደሚችሉ ምን ያክል ጉዳትና ምን ያክል ጠቀሜታ አለው የሚለው ሙሉ ዝርዝር መረጃውን ወደ እናንተ ልናደርስ መጥተናል። በሌላ በኩል ደግሞ ከህዝብ ተሽከርካሪዎች ጋር በተያያዘ በዛሬው ዕለት እንግዲህ በማንኛውም አገር ማለት ነው አዲስ ውሳኔ ተላልፏል። በዚህም ደግሞ ተግባራዊ እንዲደረግ ውሳኔ መተላለፉን ተመልክተናል። ሌሎች ከታርጋ ጋር ተያይዞ እንግዲህ ያላቸው መረጃዎችን፣ አዳዲስ የሆኑ መረጃዎች በዝርዝር ወደ እናንተ እናደርሳለን። ሰላም ሰላም፣ ጤና ይስጥልን ተመልካቾቻችን እንዴት ናችሁ? ዛሬ በጥያቄያችሁ መሰረት እንግዲህ አዲስ መረጃ ብላችሁ እንደተለመደው ይዘን መጥተናል። እንግዲህ ይሄ ቻናል እንደሚታወቀው በየቀኑ ስለ መኪና አዳዲስ መረጃዎች ወደ እናንተ ያደርሳል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለሚያስፈልጋቸው ሰዎች ደግሞ ይህ መረጃ ሼር እያረጋችሁ እንዲጠቀሙ እርዷቸው። ይህን ቪዲዮ ላይክ በማድረግ ጀምሩት እያልኩኝ ወደ መረጃው አልፋለሁ። እንግዲህ ክብራን ተመልካቾቻችን በአሮጌ ተሽከርካሪዎች ዙሪያ እንግዲህ ከዚህ በፊትም መንግስት አዳዲስ ውሳኔዎችን ሊያስተላልፍ እንደሚችል በተለያዩ ቪዲዮዎች መረጃ ወደ እናንተ አድርሰን ነበር። ታዲያ አሁን ላይ እንግዲህ የሆነበት ዋነኛው ምክንያት ተሽከርካሪዎቹ በአገልግሎት ላይ ሊቆዩ የሚችሉበት የተወሰነ የእድሜ ጣሪያ ሊቀመጥ ይችላል። ለምሳሌ ያክል እንግዲህ ከ20 ወይም ደግሞ ከ25 ዓመት በላይ ያስቆጠሩ ተሽከርካሪዎች ከጥቅም ውጭ እንዲሆኑ ሊወሰን ይችላል። ይህም ደግሞ ገና ረቂቅ ላይ ያለ ወይም ደግሞ በውይይት ላይ ያለ ሀሳብ ቢሆንም ከሰሞኑን ግን አዲስ የወጣው ከትራንስፖርትና ሎጂስቲክ ሚኒስቴር በኩል እጅግ ጥብቅ የሆነ መመሪያ ተላልፎ ይገኛል። ይህንንም መመሪያ እንግዲህ በዝርዝር ወደ እናንተ ከማድረሳችን በፊት በዛሬው ዕለት እንግዲህ የህዝብ ተሽከርካሪዎችን በሚመለከት አዲስ ውሳኔ መተላለፉን እንግዲህ ተሰምተዋል። የሱንም በማስቀደም እንግዲህ መረጃውን ወደ እናንተ እናደርሳለን ከዛም ደግሞ አዲስ ይወጣል የተባለው ታርጋ ሙሉ መረጃውን ወደ እናንተ እናስቃኛችኋለን ብዙ አዳዲስ ነገሮችን ሰማላችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ይህን ቪዲዮ ላይክ ማድረግ እንዳትረሱ አሁኑ እንግዲህ በዛሬ ሁለት መንግስት በአዲስ አበባና በሌሎች ከተሞች እንግዲህ የህዝብ ትራንስፖርት ተሽከርካሪዎች እንደየአገልግሎታቸው አይነት ወጥ የሆነ ቀለም እና ደግሞ መለያ ኮድም እንዲኖራቸው እቅድ መያዙን ተሰምቷል የተሽከርካሪዎቹን ቀለምና መለያ ኮድ እንግዲህ ከከተማ ከተማ የተለያየ እንደሚሆንም ተነግሯል። የህዝብ ትራንስፖርት አገልግሎት ሰጪ ድርጅቶች ወይም ደግሞ ተሽከርካሪዎች ሆነም ደግሞ አሽከርካሪዎች ወጥ የሆነ ልብስ እንዲለብሱ እቅድ ላይ ነን ሲሉ የተነገረ ቢሆንም የትራንስፖርትና ሎጂስቲክ ሚኒስተሩ እንግዲህ ያረጁ ተሽከርካሪዎችንም ከሰሞኑ እንግዲህ አንድ ስብሰባ አድርገው ይህንን መግለጫ ሰጥተዋል። እንደ ትራንስፖርትና ሎጂስቲክ ሚኒስተሩ ገለጻ ከሆነ እንግዲህ ከዚህ በፊት ከወራቶች በፊት በሚባል ደረጃ ባረጁ ተሽከርካሪዎች ዙሪያ ከፍተኛ የሆነ መመሪያና ውሳኔ የወጡ ቢሆንም እስካሁኑ ሰዓት ድረስ ግን ምንም አይነት ተግባራዊ እንዳልተደረገና ወደፊት ግን በቀጣይ በአጭር ጊዜ ውስጥ ማለት ነው ተግባራዊ እንዲደረግ በዚህ ስብሰባ ላይ መግለጫቸውን እንደተናገሩ ተሰምተዋል። የትራንስፖርትና ሎጂስቲክ ሚኒስቴር እንግዲህ ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት ውጪ ለማድረግ እንደተወሰነ ሰሞኑን ነው እንግዲህ በአንድ ስብሰባ ላይ የተናገሩት። ስለዚህ አሮጌ ተሽከርካሪዎች እጃችሁ ላይ ያላችሁ ወይም ደግሞ በቅርቡ ልትገዙ ያሰባችሁ እህት ወንድሞች፣ እንግዲህ ከዚህ በኋላ አስቸኳይ የሆነ ወደ ውሳኔ ልትገቡ ይገባችኋል ማለት ነው። እንግዲህ አሮጌ ተሽከርካሪ እጃችሁ ላይ ያለ ሰዎች ይህ ቪዲዮ በጣም ለእናንተ ጠቃሚ ነው። ለመግዛት የሚያስባችሁ ካላችሁ ደግሞ ከመግዛታችሁ በፊት ይህንም መረጃ በደንብ አድርጋችሁ ማየትና ማጤን ይኖርባችኋል። ይህንን እያልኩኝ እንግዲህ ወደ ሌላው መረጃችን እናምራ ከሰሞኑን እንግዲህ በታርጋ ዙሪያ በተለያዩ ማህበራዊ ሚዲያዎች ላይ እንዲሁም ደግሞ መረጃውንም ወደ እናንተ ማድረሳችን ከዚህ በፊት ይታወቃል ይህም ደግሞ እንግዲህ የተለያዩ የክልሎች ታርጋ ወይም ደግሞ በቀጥታ ተቀይሮ አንድ አይነት ታርጋ እንዲደረግ እንግዲህ መንግስት ውሳኔ ማስተላለፉን ከሰሞኑን የነበረው መረጃ ነው ታዲያ በዛሬው ዕለት እንግዲህ በክልሎችና በከተማ አስተዳደር ላይ ተከፋፍሎ ሊሰጥ ወይም ደግሞ ሲሰጥ የነበረው ነባሩ የተሽከርካሪዎች ሰሌዳ እንግዲህ ወጥ በሆነ መልኩ እንግዲህ ሊቀየር ነው። ማለትም አሽከርካሪዎች ካንዱ አገር ወደ አንዱ አገር ወይም ደግሞ ከአንዱ ክልል ወደ ሌላኛው ክልል እንግዲህ በነፃነት እንዲጓጓዙ ያላስፈላጊ የሆነ ቅጣትና እንግልትም እንግዲህ ሲያጋጥማቸው የነበረውን ችግር ወይም ደግሞ እንግልት ያቃልላል ተብሎ ተገምቷል። በተጨማሪም ደግሞ አሰራሩን እንግዲህ ለማጭበርበር የተመቸ ስለነበረ አሁን ላይ ግን በህገ ወጥ መንገድ ላይ እንግዲህ ወደ ሀገር ውስጥ ገብተው እንደ ልብ ጎዳና ላይ የሚሽከረከሩ ተሽከርካሪዎችን አናይም። እነሱንም አደብ ለማስያዝ እንግዲህ ሁነኛ መፍትሄ ይሆናል ተብሎ ተገምቷል። ይህ አዲሱ ታርጋ እንግዲህ በተመለከተ በቅርብ ቀን እንግዲህ በክልልም ሆነ እንዲሁም ደግሞ በሌሎች ከተሞች ላይ በመዲናችን አዲስ አበባም ጭምር እንግዲህ ተግባራዊ ሊደረግ መሆኑን ሰምተናል። እንደ ተጨማሪ ሀሳብ እንግዲህ የአሮጌት ተሽከርካሪ ባለቤቶች ወይም ደግሞ ባለንብረቶች ተሽከርካሪያችሁ እንግዲህ ከጥቅም ውጭ ሊሆን ይችላል። ይህም ማለት ደግሞ ከዓመታት እንግዲህ ያፈራችሁት ዋጋ ሊያሰጣችሁ ይችላል። ማለትም ደግሞ ይህንን ተሽከርካሪ ለመጠገን የምታወጡት ወጪ ሊጨምርባችሁ እንዲሁም ደግሞ መኪናችሁን ለማደስ የማትችሉበት ሰዓት ላይ ሊደርሱ ትችላላችሁ። ይህም ደግሞ የደረሱም ሰዎች ስላሉ ነው። መኪናችሁን እንግዲህ ለመሸጥ ብትፈልጉ እንኳን ምናልባት ገዢ ላታገኙ ትችላላችሁ፣ ወይም ደግሞ በጣም በርካሽ ዋጋ ለመሸጥ ትገደዳላችሁ። በተለይ ደግሞ ኑሯችን በእነዚህ ተሽከርካሪዎች ላይ የመሰረትን ለምሳሌ ታክሲ ላይ ወይም ደግሞ ቀላል የጭነት አጓጓዥ ተሽከርካሪ ያላችሁ እንግዲህ ከባድ የሚባል የኢኮኖሚ ችግር ሊያጋጥማችሁ ይችላል። እንግዲህ አሮጌ ተሽከርካሪ ለመግዛት ያሰባችሁት ሰዎች እጅግ ከፍተኛ የሆነ ጥንቃቄ ማድረግ ይኖርባችኋል። ነገ ከጥቅም ውጭ ሊሆን የሚችል ተሽከርካሪ እድሉ ሰፊ ስለሆነ እነዚህን ተሽከርካሪዎች ከመግዛታችሁ በፊት እንግዲህ እጅግ ጥንቃቄ ማድረግ ይገባችኋል። ገንዘባችሁን ከማፍሳችሁ በፊት እንግዲህ ስለ ተሽከርካሪው እድሜ፣ ስለ ቴክኒክ ሁኔታው እንዲሁም ደግሞ ስለ መንግስት አዲስ ደንብና ውሳኔ በቂ ውሳኔ ሊኖራችሁ ይገባል። በደንብ ማጣራት ይኖርባችኋል ማለት ነው። አገኘም ብላችሁ እንግዲህ ገዝታችሁ በኋላ ለማልቀስና ለአጉል ጸጸት እንዳትዳረጉ እንመክራለን። የገዛችሁት ተሽከርካሪ እንግዲህ መንገድ ላይ እንዳይንቀሳቀስ ብትታገዱ ምን ያክል ተጽዕኖ ሊፈጥርባችሁ እንደሚችል እናውቃለን። ስለዚህ ይህን ነገር ከመፈጠሩ በፊት እናንተ ቀድማችሁ እነዚህን ነገሮች በደንብ ማሰብ ይኖርባችኋል። መኪናዎቹንም ቀድማችሁ ስገዙ በደንብ ማስመርመርና ወይም ደግሞ መንግስት የሚያወጣውን መረጃ በመከታተል እኛ ጋም የምንለቀውን ቪዲዮ በማየት እንግዲህ እኛ የሚያልቀቅንላችሁ ቪዲዮ ይህንን በደንብ አድርጋችሁ እንድታዩ አረጋችኋል። መኪና ከመግዛታችሁ በፊትም ሆነ ከመሸጣችሁ በፊት እንግዲህ የመንግስትን ውሳኔ መስማት ይኖርባችኋል። አሮጌ ተሽከርካሪ አሁንም ቢሆን መግዛት ላሰባችሁ ሰዎች ወይም ደግሞ እጃችሁ ላይ ላለ ሰዎች ይህንን እንመክራለን። ተሽከርካሪያችሁን መንግስት ምን ወሰነ፣ ምን ማድረግ አለብን የሚለውን ነገር በደንብ አርጋችሁ አረጋግጡ። ማለትም ደግሞ እነዚህ ተሽከርካሪዎች አሁን ላይ ሊታገዱ ይችላሉ። እሱም ደግሞ ከታገዱ በኋላ መንገድ ላይ መንቀሳቀስ ካልቻሉ ምንም ልታደርጓቸው አይችልም ከጥቅም ውጪ ብቻ ሆኑ ማለት ነው። ስለዚህ እነዚህን ተሽከርካሪዎች ያልገዛችሁ ሰዎች በደንብ ጥንቃቄ አርጉ። ያገዛችሁም ሰዎች ደግሞ እነዚህን ተሽከርካሪዎች ምን ማድረግ እንዳለባችሁ በደንብ አርጋችሁ ማሰብ ይኖርባችኋል። ለዛሬ እንግዲህ ይዘንላቸው የቀረብነው መረጃ እጅግ በጣም አጠር ባለ መልኩ ነው። እነዚህን አዳዲስ መረጃዎችን እንግዲህ ከመንግስት በኩል የተሽከርካሪ መመሪያዎችን ነው ወደ እናንተ ያመጣ ነው። ስለ ታርጋ እንግዲህ አዲሱን ታርጋ በተመለከተ ሰብሰብ አድርገን ብዙ መረጃዎችን ከዚህ ፊትም አድርሰናል። አሁንም ነገርናችኋል። ቪዲዮ እንግዲህ ሼር ሼር እያደረጋችሁ መረጃው ላደረሳቸው ሰዎች በሙሉ መድረስ ስላለበት ሼር አድርጉላቸው። ከዚህም ውጪ ደግሞ ለዚህ ቻናል አዲስ ከሆናችሁ በየቀኑ ማለት ይቻላል አዳዲስ ቪዲዮና አዳዲስ ስለ መኪና መረጃዎች ስለሚለቀቅ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ይሄንንም ቪዲዮ ላይክ ያላደረጋችሁ ካላችሁ ይህንን ጠቃሚ የሆነ መረጃ ወደ እናንተ አቅርበን ላይክ ማድረግ እንዳይረሳ እያልን በሌላ ዝግጅት በቀጣይ እስከምንገናኝ እንግዲህ መልካም ቀን መልካም መንገድ ተመኛን። ኢትዮጵያ ለዘላለም